ሰላም ጤና ይስጥልን ክቡራትና ክቡራን ይሄ ፓን ኢትዮጵያ ተከታታዮች ሚዲያችንን ስለምትከታተሉ ከልብ እናመሰግናለን ፓን ኢትዮጵያን ሰብስክራይብ ያላደረጋችሁ ተከታታዮቻችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን እናስታውሳለን በብርቱካን ተመስገን የተገለጠውን የአማራን መከራ የተመለከተውን ይህን አጭር ዝግጅት ደግሞ ላይክ ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ እንጋብዛለን የትኛውም አይነት አስተያየት ቢኖራችሁ ደግሞ ኮሜንት ቦክስ ላይ አስቀምጡልን። በአክብሮት እንቀበላለን። ኢቢኤስ አድርጎት የማያውቀውን ለመጀመሪያ ጊዜ ማለት ይቻላል የህዝብ ድምፅ የሆነበትን እውነተኛ ስራ የሰራበትን የብርቱካን ተመስገንን መከራ እንግዲህ አሳይቶናል፣ አስነብቦናል። ብርቱካን ለአምስት ዓመት የውሃ ሽታ ሆነው ከከረሙ ምስኪን የአማራ ተወላጅ ተማሪዎች መካከል አንዷ ናት። ከደንቢ ዶሎ ዩኒቨርሲቲ በዘላኖች ተወስደው የግፍ መከራ ከተቀበሉ ምስኪን ድምፅ አልባ ህዝብ አልባ የአማራ ልጆች መካከል አንዷ ናት። ኢቢኤስ ተሳስቶ አቅርቦልን አዝነናል። ጥሩ ነው። በኢቢኤስ በኩል መቅረቡን እኔ በበኩሌ በጣም ደስ ብሎኛል። ምክንያቱም እንደምታውቁት ኢቢኤስ ለህዝብ ድምፁ ነው የማያውቅ የህዝብ ጉዳይ ደንታው ያልሆነ ከዚህ ላይ ከሆካታ በቀር ምንም የማያውቅ ጋዜጠኞቹ ወይም ሰራተኞቹ ራሱ በእውን ሊኖሩት የማይችሉትን ህይወት እየደረሙ የሚታዩበት ሚዲያ ነውና በእሱ በሱ በኩል ይሄ ጉዳይ መውጣቱ በጣም ደስ ብሎኛል። ንጹህ ንጽህና፣ ሀቅ፣ እውነት በዚህ መልኩ ሲቀርብ ደስ ይላል። ማንም ሊያስተባብለው አይችልም። ኢቢኤስ ከፖለቲካ ከምን ከምን ሩቅ ስለሆነ ከቁም ነገር ሩቅ ስለሆነ በሱ በመውጣቱ በቅድሚያ ደስ ያለኝ ነገር ነው። ሲቀጥል ደግሞ እኒያ ድምፅ አልባ ምስኪኖች እንዲጠፍተው ከርመው ቢያንስ የአንዷን ሁኔታ እንኳን በዚህ መልኩ ማወቃችን በራሱ አንድ ረፍት ነውና እና እሱም ቢሆን በጣም ደስ የሚል ነው። እንግዲህ እንዳያችሁት እንደሰማችሁት ነው የብርቱካን ተመስገን ጉዳይ። ብርቱካን ተመስገን ከሚሊዮን የአማራ ፍዳ ተቀባዮች አንዷ ነች። ከሚሊዮኖች አንዷ፣ ገጽ፣ አንዷ የታሪክ ቅጠል፣ አንዷ የታሪክ አንዷ የበደል ዘለላ ናት። ነጠላ ታሪክ ናት። ብርቱካን ተመስገን ምናልባት ከሀያ ከሰላሳ ሚሊዮን የአማራ የፍዳ ታሪኮች አንዷ ናት። ኦነግ ከ1982 አካባቢ ጀምሮ አማራን ሲያቃጥል ሲደፍር፣ ሲገድል ነው የኖረው። ወያኔም ከዛ በፊት 19723 ጀምሮ እንዲሁ ሲያደርግ ነው የኖረው እና ከዚህ መካከል አንዷ ነች። እንግዲህ በጣም በጣም የሚያሳዝን ታሪክ ነው እንዳየነው። ብርቱካን በድህነት አድጋ ከሰው ቤት እስከ 12ኛ ክፍል በወጉ እንኳን አንድ ቀን ከገበያ የተገዛ ልብስ ሳትለብስ አድጋ ለዩኒቨርሲቲ ብትበቃ፣ ግፈኞች የድራማ ተኩስ እየተታኮሱ እንግዲህ ከሌሎች እህቶቿ ጋር ወስደው በዚህ መልኩ ገለው ጥለዋት። ያው መሞት ይሻላል። በርግጥ አሁን ኢቢኤስ አቅርቦልን ያው አይተናል። የሚያሳዝነው ደግሞ የግፈኞቹን፣ የአረመኔዎቹን፣ የዘላኖቹን ዘር መሸከሟ መውለዷ ነው። በእውነት ለመናገር እንግዲህ በጣም የሚያሳዝነው ፈጣሪም አንዳንዴ አያዝንም። ብርቱካንም ከነሱ ወለደች። ይሄን ነው እንግዲህ ይችን ነው ይችን ነው ይችን ብርቱካን ተመስገንን ነው እነጌታቸው ረዳ ተስፋፊ ልሂቅ የሚሏት ይችነች ከመለስ እስከ ጌታቸው ረዳ የዘለቀችው የአማራ ተስፋፊ ለይቅ ብርቱካን ተመስገን ነች። ከነሌን ጮለታ እስከ ነጀዋር መሐመድ የዘለቀችው ነፍጠኛ ሚኒሊክ እችነች። እንግዲህ ይህ የአማራ በደል፣ የአማራ ግፍ፣ የአማራ ስቃይ ማንም አሊ ሳይለው አማራን ጨምሮ ማንም አረበቃ ሳይለው የሆለ ዘመናት ወደ ወደ ግማሽ ክፍለ ዘመን ለተጠጋ ዓመታት ጊዜ ቆይቷል። አሁን ለማንም በየተራ ሊደርስ እንደሚችል ምንም ምንም ጥርጥር የለውም። ይደርሳል። በነገራችን ላይ ነገ ለነጫልቱም ለነት ራስም ይደርሳል። ይሄ በነት ራስ ላይ ደርሷል ሊባል ይችል ይሆናል ግን የምር አልደረሰም። በጦርነት አጋጣሚ ነው። ባለፈው ሁለት ዓመት በጦርነት አጋጣሚ የደረሱ በደሎች አሉ፣ በትግራይ ተወላጆች ያም ቢሆን በኢትዮጵያውያን ወታደሮች አለም በአብዛኛው ይሁን እንኳን ቢባል የእነሱ ወንድም እህቶች በአማራ ላይ ካደረሱት በደል ላይ ጋር አይነጻጸርም። ከዛ ሁሉ በላይ ደግሞ እነሱ ተጮሆላቸዋል። ይኸው አሁንም ድረስ ክስ እየተመሰረተላቸው ነው። በጀርመን ክስ መመስረቱን ሰምተናል በቅርቡ እንኳን እነሱ ድምፅ አላቸው። አማራ ግን ይኸው ለዘመናት እስከወያኑ የቅርቡ በደል እስከነዚህ ተማሪዎች በደል ድረስ የደረሰውን አንድም ሰው መስክሮለት አያውቅም። ነገም ግን በነ ጫልቱ ይደርሳል እንዳልኩት በነ ትርሃስም በአማራ እንደደረሰው ሆኖ መድረሱ አይቀርም። ይህንን ስርዓት ይህንን አረመኔ መንገድ ካላቆም ነው ይህንን እርስ በእርስ የሚያባላ ስርዓት በቃ አካላል ነው መድረሱ አይቀርም። መስሎን ነው መቆም የሚገባው። እንደ ሀገር አስበን ለሀገር አስበን ሁላችንም ተባብረን ነው የአካል ሆነ ደግሞ አማራ ሊያቆመው ይገባል። ቢያንስ በራሱ ላይ ስለሆነ እየደረሰ ያለው እስካሁን ይሄ ነው የሚባል እርምጃ አልተሄደም፣ እውነት ለመናገር በሲቪክ የፖለቲካ ሙከራ እንኳን የፕሮፌሰር አስራት ወልደየስም ብንተው በጥሩ ስሜት ተቋቋማ ያልነው አብን ብዙ የአማራ ደካማ ጎኖችን ያሳየ ነው። አብን ቶሎ መክሰሙ ብቻ አይደለም የመሰረቱት እጅግ በጣም ወጣት የአማራ ተወላጆች መሆናቸውን ራሱ ስናይ የአማራው ልሂቅ በተለይ አካዳሚክ ልሂቁ ምን ያክል ከአማራ በድል ርቆ እንደሚኖር የሚያሳይ ነው። በጣም በአግባቡ የአማራ ፖለቲካ ገና መሆኑን ያሳይ አጋጣሚ ነበር አብን። ይኸው የፋኖ እንቅስቃሴም አሁን በምትረቱ መልኩ ቀጥሏል። በወታደራዊ በኩል ጥሩ ሊባል የሚችል ነው። እንግዲህ ተገዶ ነው ወደዚህ የገባው። ግን የፋኖ እንቅስቃሴም ቢሆን እጅግ በጣም በብዙ ብዥታ፣ በብዙ መደናገር፣ በብዙ ጉድለት ውስጥ ያለ ነው። እጅግ በጣም በብዙ ጉድለት አሁን አሁንም የአማራው ሊቅ አልቀረበውም አሁንም መሬት ላይ ያሉ ፋኖች አልተቀራረበው በመስመር በአቅጣጫ በመንገድ በመነሻ በመጀመሪያ በመድረሻ በመቀመጫ በመጨረሻ ምናምን እያሉ እየተገፋፉ አሁንም አሉ ይኸው ግን የእነ ብርቱካን ተመስገን በደል ፋታ አይሰጥም የእነ አይሻ ሰይድ በደል ፋት አይሰጥም። ይሄን በአግባቡ በቅጡ መገንዘብ ያስፈልጋል። ፋኖ ይሄን ቢገነዘብ በልኩ በአግባቡ ቢገነዘብ፣ ይህን ያክል በነገራችን ላይ አይጃጃልም ነበር። እውነት ለመናገር ጥረታቸውን ሁሉ አደንቃለው፣ ግን በጣም በጣም በጣም እየተጃጃሉ ነው። አሁን ዘመቻ አንድነት ብለው አውጀዋል። እየተዋጉ ነው ከመንግስት ጋር። በጣም ጥሩ ነው። ከአሁን በፊት ካየ ነው የተሻለ፣ ትብብር ነው የሚደነቅ የሚመሰገንም ነው። ግን ጎደሎ ነው፣ በጣም ብዙ ጉድለት አለበት። አሁንም የፋኖ ዘመቻ ብዙዎቹ አልተቀላቀሉትም። ይህ ደግሞ የራሱን ችግር ይወልዳል። ምናልባት ደግሞ ሁለተኛውን የፋኖ ድርጅት ደግሞ ወልድም ከሆነ ጥሩ ነው ሊባል ይችላል። ዙሮ ዙሮ ግን የዛላ ግዥሬ የላቸውም እውነት ለመናገር ፋኖች፣ ይህን መገንዘብ አለባቸው። የዛላ አግጀር የላቸውም። የዚህ ህዝብ ግፍ እንዲያበቃ በጣም በፍጥነት የሚቻላቸውን መስራት አለባቸው። በነገራችን ላይ የጦርነቱ እንቅስቃሴ በራሱ አማራን በእጅጉ እየጎዳው ነው። የራሱ የፋኖ ጠቅላላ ድክመት አጠገቧለሁ። አብዛኛው ዘራፊ ነው፣ ሌባ ነው፣ ቀማኛ ነው፣ ድንኳን ሰፋሪ ነው። ግን በውስን ቆርጠኛ አማራ ልጆች ግን እውነት ለመናገር ብዙ ርቀት ተጉዟል። እነሱ በጣም በርትተው ለአማራ ክብር ብለው ለህዝባቸው ህልውና ብለው አሁንም ታግለው የምር ተቀራርበው ከዚህም ከዚያም ያሉ ደህናዎቹ ተቀራርበው ይህንን ፈተና ሊያልፉትም ሊያሳልፉትም ይገባል። አለበለዚያ ትልቅ የታሪክ ኪሳራ ደግሞ ሌላ ተጨማሪ የታሪክ ኪሳራ ሊያጋጥም ይችላል እና ይሄ እንግዲህ የብርቱካን ተመስገን አጋጣሚ ጥሩ ኢነርጂ ሊሆን እንደሚችል ተስፋ አረጋለሁ። በተለይ ለእውነተኛ ታጋዮች ለእውነተኛ የትግሉ ደጋፊዎች ጥሩ ኢነርጂ ሆኖ ሊያሰባስባቸው ሊያቀራርባቸው እንደሚችል እንዲያውም ዘመቻ ሁሉ ቢያውጁ በእውነት ዘመቻ ብርቱካን አይነት ዘመቻ ቢያውጁ ቢዋጉላት የሚገባት ነች። እቺ አሳዛኝ የአማራ የበደል ገጽ የመከራ ገጽ አንዷ ታሪክ ቅጠል። እንግዲህ ለእሱ እንደዛ እንዲያደርጉ እመኛለሁ። ቢሆንም ጥሩ ይመስለኛል። ጥሩ ኤነርጃይዘር ነው። ይሄ ነው አማራ ያለበት፣ ልክ ይሄ ነው ደረጃው። ከዛ ውጭ ግን የሚጮሁ ሚዲያዎች አሉ ዝም ብለው። አሁን ነው ቴዎድሮስ ጸጋዬ ምናምን ስለ አማራ እነሱ። በነገራችን ላይ የአማራ በደል ለማንም መሰዳደቢያ መሆን የለበትም። ማንም የራሱን ኤንድ የራሱን መልእክት የራሱን ሀሳብ የራሱን ስድብ የሚያደርስበት አይደለም። የአማራ በደል ሰዎች ለራሱ ሊታገሉለት የሚገባ ሊቀረፍ የሚገባው ስቃይ ነው። የአማራ በደል ለአማራ አስበው ማንም አያወራም። ሰማ ብዙ ጊዜ ቴዎድሮስ ጸጋዬ ስለ አማራ በደላ እናወራለን በሰውነታችን እንዲ፣ ስለ አማራ ለማውራት ማንም አናስፈቅድም ምናምን ይላል እና ስለ አማራ ማን አውርቶ አቅም እሱ የማውራት እንዲ፣ ኢንፋክት አፉን ሂዶ የሚዘጋው የሚከለክለው ባይኖርም ሞራል ግን የለውም። ባያወራ ጥሩ ነው። ቴዎድሮስ ጸጋዬ ራሱን በእርግጥ ለዛ የሚበቃ ሰው አይደለም። በጣም ደካማ ሰው ነው ቴዎድሮስ ጸጋዬ ምስኪን ነው። እዛ የሚበቃ ብርታት የለውም። ግን ሞራሉ ተው ቢለው ቢያቅበው። ጥሩ ነው። ስለ አማራ ማውራት ያለበት ማንም ሊያወራ፣ አንዳርጋቸው ጽጌ በትክክል እንዳለው ስለ አማራ የሚመለከታቸው ነው። ስለ አማራ ማውራት ያለባቸው እነ ይልቃል ጌትነት በጣም ጊዜያቸውን እያባከኑ ነው። ከነ ልደቱ አያሌው ከነ ቴዎድሮስ ጸጋዬ ምናምን ጋር እንዲሁ ዝም ብለው በጉንጭ አልፋ እንደው ክርክር፣ ውይይት ጊዜያቸውን እያጠፉ ነው። እዚህ ላይ ማተኮር ያስፈልጋል። በእውነት በዚህ በኩል አንዳርጋቸው ጽጌ በአማራ ትግል ዙሪያ የጻፈውን የቅርብ ጊዜ አርቲክል ብታዩ በጣም ጥሩ ነው። ለብዙ ሰዎች ትምህርት መሆን የሚችል ነው። በተለይ ወዲና ወዲያ ለሚዋልሉ የትኩረት አቅጣጫን ለማስተካከል የሚያመች በጣም ጠቃሚ ጽሁፍ ነው። እሱን ማንበብ ያስፈልጋል። አማራ ጊዜ የለውም። እውነተኛ ኢትዮጵያውያን ጊዜ የላቸውም። በቶሎ በፍጥነት በጋራ በመታገል ይህንን ፈተና ይህንን መከራ ልናልፍ ይገባል። ሀገርን መጠበቅ ያስፈልጋል እላለሁ። እንግዲህ እንደ ብርቱካን ተመስገን ደግሞ ሌሎች የደረሱበትን መጨረሻቸውን ለመስማትና ለማረፍ ያብቃን። ፈጣሪም ደግሞ ይህንን መከራ በቃ ይበለን። ስለ ተከታተላችሁ አመሰግናለሁ።